ሙስሊሞች ስለ ክርስትና ሲያስቡ አራት ነገሮቹን ይጠላሉ፣ ማስማት አይፈልጉም። ይህ አራት ነገሮች ግን ኢስላም የሚባል ሃይማኖት ሳይጀምር በፊት የነበረ የክርስቲያኖቹ መዳኛ መንገዶች ናቸው። ያዙልኝ። ሙስሊሞች ስለ ክርስትና ሲያስቡ አንደኛ፣ ክርስቶስ አምላክ ነው ብሎ ሲያስቡ ይጨነቃሉ፣ በጣም ይጠላሉ። እኛ ግን ሮሜ 10 ዘጠኝና 10 ክርስቶስ ኢየሱስ ጌታ እንደሆነ በአፊ ብትመሰክር በልብህ ብታምን ትድናለህ። ክርስቶስ የዘላላም አባት፣ የሰላም አለቃ፣ የዘላለም አባት። ሁለተኛ ክርስቶስ ኢየሱስ የእግዚአብሔር ልጅ ነው ብሎ ስል ለምየልዴ ወለምይውለዱ ይልናል። ግደለም ለምየልድና ወለምይውለድ ሳይጀምር በፊት ሳይጻፍ በፊት ክርስቶስ ኢየሱስ የእግዚአብሔር ልጅ እንደነበረ አስቀድሞ ተጽፎልናል። ክርስቶስ የእግዚአብሔር ልጅ መጽሐፍ ቅዱሳችን ስናገር ልጁ ያለው ሕይወት አለው ስለምል ልጅነትን በጣም ይጠላሉ። ነገር ግን ደሙን አፍሶ ስለ እኛ መሥዋዕት ሆኖ ያዳነን ልጁ ነው። በልጁ ደም እኛ ቀደሰን። ሶስተኛ ሙስሊሞች ስለ ክርስትና ሲያስብ የሚነዝራቸው ሌላው ምንድን ነው? ስለ ኢየሱስ ክርስቶስ ሞትና ትንሣኤን ነው። አልሞተም ይላሉ። በል ረፈዐሁ ላሁ ኢለይሂ ይላሉ። አላህ ወሰደ ይላሉ። የእኛ ጥያቄ ከየት ወሰደ? አ ሃ ከእንቅልፍ ለ ቁርስ እየበላ ካለ አሞረሃ ከሞት መጽሐፍ ቅዱሳችን ክርስቶስ እንደ ሞተ እግዚአብሔር ከሙታን መካከል እንዳስነሳ በአፌ ብትመሰክር በልብህ ብታምን ትደናለ ይላል። ኢየሱስ ሞቶ ከሙታን መካከል ተነስተዋል። አንተ እስላም የሚባል ሃይማኖት ሳይጀምር በፊት ክርስቶስ ሞቶ ከሙታን መካከል ተነስተዋል። አድርጓል ፈቀት ኢየሱስ ሞቶልኛል በሉና ጻፉ ቅዱሳን። አራተኛ ሙስሊሞቹ የሚጠሉት ክርስታን ስባል ስለ ክርስትና የሚጠሉት ትክ አራተኛና ታላቁ ስለ ስላሴ ነው። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው፣ ሶሪ እንግዲህ እያጠመቃችኋቸው ምን አድር ደቀ መዛሙርት አጥምቁ፣ ደቀ መዛሙርት አድርጉ በአብ በወልድ በመንፈስ ቅዱስ ስላሴን የሚጠሉ ሰዎች መጽሐፍ ቅዱስ እንደሚናገር ከሆነ ውሸታሞችና ውሸታሞች ናቸው ይላል መጽሐፍ ቅዱስ አንደኛ ዮሐንስ ምዕራፍ ሁለት ቁጥር 21 እና 22ን ስታነቡ አብን የካደ ልጁን ክደዋልና ልጁን የካደ አብን ክደዋልና ከዚህ በላይ ውሸታም ማን ነው ብላል ስለዚህ የክርስቶስ ኢየሱስ ሞትንና ትንሣኤን ኖ የክርስቶስ ኢየሱስ የእግዚአብሔር ልጅነት የእግዚአብሔር አብ አብነት የመንፈስ ቅዱስ የእግዚአብሔር መንፈስነትን የሚጠላ የሚክድ ውሸታም ማንም የለም። ስለዚህ አንዱ ፈጣሪ፣ አንዱ አምላክ፣ አንዱ መለኮት በሦስት አካል ይኖራል። እንዴት ብለህ ካለ ብለህ ከጠየቀ እንደዚሁ ነው። እንዴት አንዱ ፈጣሪ በሶስት ሞሎኮት ይኖራል ብለህ ከጠየቅ እንደዛው ነዋ። ቻለ የኔ ጌታ፣ አንተም ችለ መቀበል ነው። አንዱ ፈጣሪ በሶስት ችሎ ከኖረ አንተ ስለምን አስጠየቀ? አንተን ራሱ ፈጥሮ የለም? አንተን አልፈጠረህም? እንደሱ እንዴት አንዱ ሞሎኮት በሶስት አካል ይኖራል ትላለ? አንተን እንደ ፈጣሪን የምታስተካክለው እኔን በጣም የሚገርመኝ አላሁ ዋህድ አላሁ ዋህድ አላሁ ወህድ አላሁ ፈጣሪ አንድ ነው። እግዚአብሔር ፈጣሪ ስለ እግዚአብሔር አንድነት ኮ ትናንት እናንተ ሰአት ሉ በፊት ቀደምት ነቢያቶች ፈጣሪ አንድ መሆኑን አስተምሮናል። አንዱ ፈጣሪ ግን ስሙ ማን ይባላል? ኤሎሂም ኤሎሂም ማለት አንዱ ፈጣሪ በሶስት የሚኖር ነው። ጠቃሌ ሄኔ የሱስ በቂ ነው። በተለይ ለሚወዳቸው ለሙስሊሞቼ፣ ለታላላቆቼና ለተናናሾቼ፣ ለአባቶቼና ለእናቶቼ አድርሱልኝ። ይስሙ፣ ይዳኑ፣ ከጨለማ ይውጡ፣ ብርሃንን ያግኙ። እነዚህን አራት ነገሮችን የምጠሉት ወገኖች አራቱም እናንተ የምትጠሉት እኛን ያዳኔን ነው፣ የማዳኛ መንገድ ነው። ደግመ ልበል፣ የክርስቶስ ኢየሱስ ጌትነትና መለኮትነት እኛን አድኖናል። የክርስቶስ ኢየሱስ እግዚአብሔር ልጅነት እኛን አድኖናል። የክርስቶስ ኢየሱስ ሞትና ትንሣኤን እኛን አድኖናል። የመስቀሉ ሥራ እኔን አድኖኛል። ስላሴን ማውቀ ከውሸታም አድኖኛል። አንዱ ፈጣሪ በሶስት፣ ሸሎም ያድነሃል። ኢየሱስ ምንም ማድረግ አይቻልም። ኢየሱስ የዓብ ልጅ መሲሁ ሊየሱዕ ያድናል። የዋሃብያ የሚባለው በጣም መጥፎና አደገኛ ብዙ ሙስሊሞችን ለሞት የዳረገ ለጭፍጨፋ የዳረገ የጨፈጨፈ አስተሳሰብ ነው እና ይሄ መወገዝ አለበት በማለት ሼክ አብዱላህ በቁርጥ የሚያስጠነቅቁ የሚናገሩ ኪታቦችንም በዚህ ዙሪያ የጻፉ በፊት የነበሩ ኪታቦችንም አውልተው አውጥተው ለሰዎች እንዲዳረስ ያደረጉና ሰዎች እንዲጠነቀቁ ያደረጉ ሰው ስለሆኑ የዚህ አስተሳሰብ አራማጆች ይህንን የሼክ አብዱላህን ስራ ልክ ሌባ ፖሊስን እንደሚጠላው እንደሚባለው አሳዳጃችን ናቸውና ምን አድርገን ስማቸውን ገጽታቸውን እናጠልሸው የሚልን አላማ ይዘው ነው ሼክ አብዱላህን ምስላቸውን ገጽታቸውን ያጠለሹት። አህመድ ድንጀበል ሱፊያ ሱፊ የሚባሉ በኋላ ላይ ከነቢዩ ሙሐመድ ሰላሰለም ሞት በኋላ ኦልሞስት ወደ ስልሳ ምናምን አመት በኋላ ያ ማለት መቶ ዓመት ሂጅራ አካባቢ ድሃዎች፣ ሚስኪኖች የነበሩ መስጊድ አካባቢ የሚቀመጡ ብዙም ስራ የማይሰሩ ከዓለማዊ ህይወት ራሳቸውን ያገለሉ ሰዎች ይለብሱት የነበረው ልብስ ከሱፍ ስለተሰራ ሱፊያዎች ወይም የሱፍ ልብስ ለባሾች የሚል ስያሜ የተሰጣቸው እነዚህ ሰዎች ሞሮፍ አለማዊ ነገር በቃን አይነት ነገር ብለው ራሳቸውን ለቀጣዩ ዓለም የሚያዘጋጁ አይነት ሰዎች ሆኖ መጡ። ይሄ መጀመሪያ ሱፍያ የሚል ሱፍ ከዛ ሱፍያ ሰዎች የሚል ተርሙ መጣ። ግን ወሃቢ የሚለው የዛሬ ሁለት መቶ አመት አካባቢ የመጣ ስም ነው። በስም ደረጃ በአለምም ላይ ኮመን ሆኖ የወጣ ውሃብያ የሚለው ተርሙ ደግሞ ኮይኔ የተደረገው መሐመድ አብዱልዋሃብ የሚባል ሳዑዲ ሀገር የተወለደ ሰው ነው። በሳዑዲ ውስጥ ሪፎርም አድርጋለሁ ብሎ የተነሳ ሸህ ነው። ሙከራ አድርጓል። ሃይማኖቱን ትን ብሏል። ከሱፊያዎች ጋር ግጭት ውስጥ ተደርጓል። መንግስት ሰፖርት አድርጎት ጦርነት ተደርጓል። ሽርክ ነው ብሎ ያመነበትን ለማስተማር ሞክረዋል። እንዲህ አይነት ነገሮች ራሱን የቻለ ታሪክ አለ።